ያን እንኳ ያልኩት ለመዝረፍ ነበረ። ግን እኳን ወደዚህ ይመጣን እኔ ባሌ የመጨረሻ የመጣት አስራ ሶስት ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልካ ምድር ነው እንጂ ሌላ ነገር የለው ሰው ደርሽ መጥ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑ የሚያጠራጥር ነገር አልነበሩም። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ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 በጣም መንቻካ፣ ፈረንጆች ማየት አለብን ብለው ከሚመጡት በስተቀር እዚህ የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚ ተፈጥሮ ወደ ሶፍ መር ለመምጣት ሶፍመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላሉ።